በደቡባዊ ኦሮሚያ ክልል በሰላማዊ መንገድ እጃቸውን ለሀገር መከላከያ ሰራዊት ከሰጡት በጉጂና በቦረና ግንባር የሚንቀሳቀሱ የታጠቁ ኃይሎች መካከል የቡድኑ አዛዥ ጃል ቦና ባሪና የቡድኑ ጠቅላላ ስምሪት ኃላፊ ጃል አቡሎሻይ ቦንሳ እንደሚገኙበት በደቡብ ዕዝ የ205ኛ ኮር ምክትል አዛዥ ኦፕሬሽናል ኮሎኔል ገብረ ገርገስ አረጋይ ተናግረዋል። እነዚህ ሁለት አመራሮች በተለይ ከፍተኛ አመራሮች ናቸው። በዞን ደረጃ የሚመሩ የነበሩ ዘመቻ እና የህዝብ አደረጃጀት ናቸው፣ ቁልፍ ሰዎች ናቸው። ለቀረውም ኃይል በጣም ቁልፍ የሚባል ናቸው፣ እና እነሱን በመግባታቸው በስራንስርም፣ በጅዶላም፣ በሳባበሩም ያየነውን የህዝብ አቀባበል ያደረገላቸው ሰላምን ምን ያህል ህዝቡ ደጋፍ እንደሆነ በተግባር ያሳየ የነበረና እነዚህ ሰዎች መግባታቸው በጣም ቁልፍ በጥላት አንድ ከፍተኛ የሞራል ውድቀት ነው። ለህዝቡ ደግሞ ሰላም ይመጣል የሚለውን ተስፋ የሰጠ ስለሆነ በጣም ጥሩ ነበረ ነው። የህዝባችንን ሰላምና ደህንነት ሳያውኩ ከጦር መሳሪያ ውጭ የሚደረጉ ሰላማዊ ትግሎችን ሰራዊቱ እንደሚደግፍ ከፍተኛ መኮንኑ አስረድተዋል። ኮሩ ባካሄዳቸው ተከታታይ ኦፕሬሽኖች የማህበረሰቡ ሁለንተናዊ እንቅስቃሴ ያለምንም የጸጥታ ስጋት በተከናወኑ ተግባራት አመርቂ ውጤት መገኘቱንም አብራርተዋል። በቅርብ ጊዜ በርካታ የሆኑ ስምሪቶች አድርገናል። ስምሪቱ ጥሩ ነው የነበረው ለጥላትም ጫና የሚፈጥር ነበረ። ስለዚህ ዛሬ ያየናቸውን አሸባሪ ሸኔ አባላት በሰራዊታችን የነበረ ጫና በሰራዊታችን የነበረ ስምሪት የተቀናጀ ከህዝቡ ጋርም የምናደርገው ከአካባቢው የጸጥታ ኃይልን በተቀናጀ ስንሰራው የነበረን ውጤት ነው። እነሱ ላይም በጣም ከፍተኛ የሆነ ጫና በመፍጠራችን እነኛው በመግደል በመማረክ ቀጥሎም እጅ እንዲሰጡ በማድረግ ከፍተኛ የሆነ ሚና ስለተጫወት ነው ዛሬ ያየነውን በተግባር የተሰራውና ይሄ የሰራዊታችን ውጤት ነው ብለን ነው የምናስቀምጠው። የምስራቅ ጉጂ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ አቶ ጃርሶ ጎበና በበኩላቸው በቀጠናው ተደቅኖ የነበረው የጸጥታ ችግር መወገዱን ተከትሎ ቀሪ የቡድኑ አባላት በሰላም እንዲገቡ ጥረት እየተደረገ ስለመሆኑ አብራርተዋል። እንደ ዞናችን የሚንቀሳቀሰው ሽብር ቡድኑ አሁን ባሉበት ከአመራር ጭምር ያው እንደሚታየው ተበትነው ነው የመጡ ነው። በቅርብ ጊዜ ውስጥ ሙሉ በሙሉ ተጠርጎ ሊገባ ይችላል የሚል አቋም ነዋለን። ህብረተሰቡን አደራጅተን የጸጥታ አካላትንም አደራጅተን በቅንጅት ከበፊቱ ይልቅ ተቀናጅተን በቅንጅት ብንሰራ በቅርብ ጊዜ ውስጥ ዞናችን ሙሉ በሙሉ ሰላም እናደርጋለን። እጅ መስጠት ሽንፈት ሳይሆን ስልጡንነት ነው ያሉት የቡድኑ አዛዥ ጃልቦና ባሪ የሀሳብ ልዩነቶችን በአፈሙዝ ሳይሆን በንግግርና በሰለጠነ አካሄድ መፍታት ሁነኛ መፍትሔ ሆኖ አግኝተነዋል ብለዋል። ይሄ ግድያ ይሄ መተካከስ ቆሞ አንድ ማርሽ ቀይረን ወደ ሁለት ማርሽ ተጠግተን እኔ በማለት ወደ ሰላም መንገድ መተላን አሁን በዚህ ጊዜ ይሄም ማለት ትግል አቀውም ማለት አይደለም። በሰላማዊ መንገድ አሁንም እንታገላለን ማለት ነው። የኦሮሞ ጥያቄ የተመለሰም አለ ያልተመለሰም አለ። ያንን ለማስመለስ ደግሞ ይሄ አሁን በጥይት ይመለሳል የሚል አቋም የለኝም። እኔ ይሄን ጦር በዚህ አካባቢ በብዛት ያገነባሁት ይሄን መሬት እንደሚይዝ ብዙ መስዋዕነት ከፍ እያለው እንደ በኩሌ ሁሉም ሰው ያውቃል። ጦሩም ያውቃል፣ ህዝቡም ያውቃል። እኔ ደግሞ በዚህ መስዋዕትነት ህዝቡ ነው እንጂ የተጎዳው፣ የምንዋጋበት ጦርም አልተጎዳም የእኛ ጦርም አልተጎዳም። ስለዚህ ይሄን አቋማችንን ቀይረን በዚህ በሰላም መንገድ ጥያቄም ካለ በድርድር ዙር እንፈታለን ብለን ወደዚህ ይመትናል ማለት ነው። በጦርነት ወቅት የሚጎዱት ስለ ጉዳዩ ምንም የሚያውቁ ንጹሐን ህዝቦች ናቸው ያሉት ጃልቦና ባሪ፣ ከእንግዲህ ወዲህ የበደልነውን ህዝብ ለመካስ ዳግመኛ እድል ያገኘንበት ነው ብለዋል። ቤተሰቦቻችን ህዝቦቻችን በጣም ተጎድተዋል። ይሄን ነገር አይተን ወደ ቀልባችን ተመልሰን ከዛ እሊ ወጥተን ራሳችን ማዳመጥ አለብን። ህዝቡ ውስጥ ያለውን ነገር ጎንበስ ብለን ማዳመጥ አለብን። ለምን እኛ ትግል የማንደርገው ለህዝቡ ነው እንጂ ለራሳችን ፍላጎት አይደለም። ስለዚህ ይሄን አይታችሁ እኔ የማሳልፈውን መልእክት ውሸት እንዳኖረ ሁላችሁም ታውቃላችሁ። በቀጥታ ወደ ራስ ተመልሰን ህዝቡን ተቀላቅለን አሁን ደግሞ ቁማር ተበልተናል። ወደዚህ መምጣት አለባችሁ እላለሁ። ነው ጥርሻ ባለፉት ዓመታት በትጥቅ ትግል በሁሉም ወገን ቁሳዊና ሰብአዊ ጉዳቶች ተስተናግደዋል ሲሉ ያነሱት ሌላኛው የታጣቂው ቡድን አመራር ጃል አቡሎሻይ በሀገር ሽማግሌዎችና በአባገዳዎች እንዲሁም በኢፌድሪ መከላከያ ሰራዊት የተደረገላቸውን ጥሪ ተከትሎ ከነ ትጥቃቸው በሰላማዊ መንገድ መመለሳቸውን ገልጸዋል። በዕለቱም የመንግስት ከፍተኛ የስራ ኃላፊዎችና አባገዳዎች እንዲሁም የሀገር መከላከያ ሰራዊት ከፍተኛ አመራሮች በምስራቅ ጉጂ በአዳላ ዋዩ ከተማ፣ ለታጣቂ ቡድኑ ደማቅ አቀባበል አድርገውላቸዋል።